ከአምስት ዓመት በፊት አንድ ጉዳይ በፖለቲካ አደባባዩ ሲሽከረከር ያንን ጉዳይ አንስቶ ሀሳብ ያልሰጠ በነገሩ ያዘነ፣ በተፈጸመው ድርጊትም ያፈረ ቀላል የማይባል ህዝብ እንዳልነበር ይታወቃል። በወቅቱ በደንቢ ዶሎ ዩኒቨርሲቲ ተማሪ የነበሩ ወጣቶች በዩኒቨርሲቲ የተከሰተውን ረብሻ በመሸሽ ወደ ትውልድ አካባቢያቸው ሲመለሱ በታጣቂዎች ታግተው ደብዛቸው የመጥፋቱ ዜና ነበር አነጋጋሪም አሳዛኝም የነበረው። የታጋቾቹ ቤተሰቦች ስለ ልጆቻችን ማን ይንገረን ለምን የትስነ ያሉት በሚል በተደጋጋሚ ከጠቅላይ ሚኒስትር ቢሮ አንስቶ በየደረጃው ይመለከታቸዋል ወዳሉት ቢሮ መሄዳቸውንም እንዲሁ ሲያነሱ እንደነበር የሚዘነጋደል። በወቅቱ የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሰክሬታሪያት ኃላፊ የነበሩት አቶ ንጉሱ ጥላው ጠቅላይ ሚኒስትር አብይ አህመድና የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከታጋች ወላጆች ጋር ስለመወያየታቸውና በቅርቡም ይህ ጉዳይ እልባት እንደሚያገኝ መናገራቸውም እንዲሁም ይታወስ ነበር። መጀመሪያ አጠር ያለ ቆይታ ጠቅላይ ሚኒስትሩ ጋር አድርገዋል። ክቡር ጠቅላይ ሚኒስትሩም ጉዳዩን ምን ያህል እንደሚያሳስባቸው ምንን እየተሰራ እንደሆነ እና መረጃው እስከምን ድረስ እየሄደ እንደሆነ አስረድተዋቸዋል። ረዘም ያለውን ውይይት ያደረጉት ከክቡር ምክትል ጠቅላይ ሚኒስትሩ ጋር ነው። ክቡር ምክትል ጠቅላይ ሚኒስትሩ የተቋቋመውን ግብረ ኃይል ይመራሉ። በየቀኑ በየእለቱ በየጊዜው አዳዲስ ነገሮችን በተገኙበት ጊዜ ሁሉ ግምገማ እየተካሄደ 24 ሰዓት ስራው እየተሰራ ነው። ይህንን አሳይተዋል፣ አስረድተዋቸዋል። ችግሩ ምን ያህል አሳሳቢ እንደሆነ እኛም የያዝነው ጉዳይ ምን ያህል ውስብስብ እንደሆነ ወላጆችም እንዲረዱ ማድረግ ተችሏል። ወላጆችም ጠቃሚ ጠቃሚ መረጃዎችን ሰጥተዋል። መረጃ መለዋወጥ ብቻ ሳይሆን ወደፊት አቅጣጫው ላይም መረዳዳት ተችሏል፣ መስማማትም ተችሏል። ታዲያን በዚያ ሰሞን በእንደራሴዎች ምክር ቤት ማብራሪያ ለመስጠት የተገኙት ጠቅላይ ሚኒስትር አብይ አህመድ በምዕራብ ወለጋ አንድም ቀበሌና ወረዳ ሳይቀር መከላከያ አሰሳት አድርጓል፣ ልጆቻችሁን አየን የት እንዳሉም ሰማው የሚል አካል ማግኘት አልቻልንም የሚል መልስ መስጠታቸው ይታወሳል። ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም፣ የሞተ ሰው አንድም ሪፖርት የለም። እርስዎ እንዳሉትም እኔ ነኝ ኃላፊነት ምወስደው ብሎ የወጣ መስጠታቸው ይታወሳል። ታዲያ ከሰሞኑ ይህንን የእገታ ዜና የሚያስታውስ አንድ ፕሮግራም በኢቤስ ቴሌቪዥን ላይ ቀርቦ ነበር። ከሰሞኑ በኢቤስ ቴሌቪዥን አዲስ ምዕራፍ በተባለ አንድ ፕሮግራም ላይ የቀረበች ብርቱጋን ተመስገን የተባለች ወጣት ሴት ሁለተኛ ዓመት የዩኒቨርሲቲ ተማሪ እንደነበረች ከላታት በአንድ ቀን ጎዶሎም ስሙን ባልገለጸችውና ስብትማርበት በነበረ ዩኒቨርሲቲ በተፈጠረ ረብሻ ለመሸሽ ስትሞክር በአጋቾች እጅ መግባቷን፣ ይህን ተከትሎ ለበርካታ ወራት በስቃይ አሳልፋና ልጅ ወልዳ በችግር አዲስ አበባ ውስጥ እንደምትኖር ትገልጻለች። ይህን የጣቢያውን ፕሮግራም ተከትሎ ነገሩን በሐዘን ያዩት እንዳሉ ሁሉ የተላለፈው ፕሮግራም አንድን ወገን ወይም ማንነትን ነጥሎ ለማጥቃት የታለመ ነው እስከሚሉ ውግዘቶችን ያስተናገደና ፖለቲካዊ አንድምታም የተሰጠበት ነበር። የደንቢ ዶሎ ዩኒቨርሲቲ በበኩል የተከፈተብኝ አሰተኛ ክስ ነው፣ በዩኒቨርሲቲውም በዛን ወቅት እንዲ ያለ ትምህርት መስክ በሁለተኛ መደረጃ እየተሰጠ አልነበረም ሲል ማስተባበያን ሰጥቷል። ለዚህ የዩኒቨርስቲው መግለጫ ፈጣን መልስን የሰጠው ጃዋር መሃመድ ደግሞ የአቦን ግብር የበላ ያስለፈልፈዋል የሚል ይዘት ያለው ምላሽን ሰጥቷል። ተማሪ ብርቱካንም ሆነች የፕሮግራሙ አዘጋጆች የዩኒቨርሲቲውን ስም አንድም ቦታ ባልጠቀሱበት ሁኔታ የደንቢ ዶሎ ዩኒቨርሲቲ እንዲህ ያለ ይዘት ያለው መግለጫን ማውጣቱ የሚያሳዝን ነው ሲልም ስሜ ያለ አግባብ ጠፍቷል ሲል ላወጣው መግለጫ ለዩኒቨርሲቲው ምላሽን ሰጥቶታል። ሕግና ስርዓት መላላት፣ በአገሪቱ አሁንም ከንግግር ይልቅ አፈሙዝን ያስቀደሙ ግጭቶች መበርታትና መሰለ የሰላም እጦቶች የእገታና መሰለ ሰብዓዊ መብት ጥሰቶችን እያባባሱ ነው። በተመሳሳይም ከወራት በፊትና ከቀናት በፊት ከደባርቅ ዩኒቨርሲቲ የሚመጡ ተማሪዎች ታገቱ የሚል ዜና በተደጋጋሚ መሰማቱን የሚያነሱ ሰዎች መንግሥት ምን እየሠራ ነው የሚለውን ጥያቄም ደጋግመው ያነሳሉ። በኢትዮጵያ በተለያዩ አካባቢዎች አሳሳቢ የሆነው የቀጠለው የእገታ ተግባር ዘላቂ በሆነ መንገድ ለማስቆም ለሰዎች እገታ መነሻና አባባሽ ምክንያት የሆነውን የሰላም መደፍረስና የትጥቅ ግጭትን በዘላቂነት በሰላማዊ መንገድ መፍታትን ጨምሮ ውጤታማ እርምጃዎችን መውሰድ አስፈላጊ ነው የሚሉም ይሰማሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ይሰማኩ ኮራት በፊት በአማራና በኦሮሚያ ክልሎች ያለውን የሰብአዊ መብት ሁኔታ መከታተሉን የቀጠለበትን ሪፖርት ባቀረበብ በተለይ እገታን በሚመለከት የቀረቡለት አቤቱታዎችን መነሻ በማድረግ እንዲሁም በራሱ ተነሳሽነት ተጎጂዎችን፣ የተጎጂ ቤተሰቦችን፣ ምስክሮች፣ እንዲሁም የመንግሥት የሥራ ኃላፊዎችን በማነጋገር በጉዳዩ ላይ ክትትልና ምርምር ሲያደርግ በቆየበት ውጤቱም የነገሩ ስር መሰረት አሳሳቢ መሆኑን ገልጿል። በአማራና ኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር ተያይዞ በአንዳንድ አካባቢዎች በተፈጠረ የህግ ማስከበርና የመንግስት መዋቅር መላል አሳቢያም በሰላማዊ ሰዎች ላይ በታጣቂዎች ለዘረፋ በተደራጁ ቡድኖች እንዲሁም በአንዳንድ የመንግስት የጸጥታ አካል አባላዎች የሚፈጸሙ እገታዎች ተባብሰውና ተስፋፍተው የቀጠሉ መሆኑንም በምርመራ ውጤቱ አስታውቋል። አጋቾች ሰላማዊ ሰዎችን በአብዛኛው በጉዞ ወይም ትራንስፖርት ላይ እያሉ አንዳንዴም ከመኖሪያ ቤታቸው ወይም ከስራ ቦታቸው አግተው ወዳልታወቀ ቦታ በመውሰድ ከፍተኛ የማስለቀቂያ ገንዘብን ሲጠይቁም ይደመጣል። ገንዘብ መክፈል ያልቻሉ በርካታ ታጋቾች ግድያን ጨምሮ በርካታ የሰብአዊ መብት ጥሰቶች ይፈጸምባቸዋል። ይህንንም አረጋግጫለሁ ሲል ኮራ በፊት ባወጣው የሰብአዊ መብት ውጤት የገለጸው ኮሚሽኑ እገታው በአብዛኛው እንደ ገቢ ማስገኛ የተወሰደ መሆኑ በተደጋጋሚ በተንሰራፋና ና በተደራጀ መልክ እንደሚፈጸም አልፎ አልፎም እንደ በቀል ለፖለቲካ ዓላማ ወይም የታገተ ሌላ ሰውን ለማስለቀቅ በሚል ባጸፋ መልኩ የሚፈጸም መሆኑን ለመረዳት ችያለሁ። ይህ በሲቪል ሰዎች ላይ መሰረታዊ መብቶችና ነጻነቶች በተለይም በህይወት የመኖር ያካልደለን የንብረት መብትና የመዘዋወር ነጻነት ላይ ጥሰት የሚያደርስ እንዲሁም በታጋቾችና ቤተሰቦች ላይ ከፍተኛ ስነ ልቦናዊና ኢኮኖሚያዊ ጉዳትን የሚያስከትልን ለተራዘመ ጊዜ በፍርሃትና በስጋት ውስጥ እንዲኖሩ የሚያደርግ ስለመሆኑን ማያጠየቅም። በተጨማሪ ታጋይ ሴቶች ላስገድዶ መደፈርና ለተለያዩ ጾታዊ ጥቃቶች ይዳረጋሉ። በማህበረሰቡ ደህንነትና ማህበራዊ ኢኮኖሚያዊና ፖለቲካዊ መብቶች ላይ እንዲሁም በህግ የበላይነት መከበር ላይ የሚያስከትሉ አለታዊ ተጽዕኖም እንዲሁ ከፍ ያለ ነው። ከሌሎች አገራት ተሞክሮ እንደታዩ በዚህ አይነት መንገድ የሚገኝ ገንዘብ ለመሳሪያ ግዢ ሊውል የሚችል ሲሆን፣ በዚህም ምክንያት ግጭቶቹን ሊያራዝም እንዲሁም ግጭቶቹን በዘላቂነት ለማስቆም በሚያደርገው ድርድር ላይ የሚያመጣው ተግዳሮት ሊሆን እንደሚችልም ይጠቀሳል። ላብነትም ይላል። ይሰመኩ በማብራሪያው ሁለት ወጣቶችን የገታ ታሪክ አንስቷል። ሁለቱም በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ ከተማ አካባቢ ራሱን የኦሮሞ ነጻነት ሰራዊት በማለት በሚጠራው ቡድን በተለምዶ ኦነግሸኔ ታጣቂዎች ከአማራ ክልል ወደ አዲስ አበባ በመጓዝ ላይ የነበሩ የህዝብ ማመላለሻ አውቶቢሶችን በማስቆም በአብዛኛው የደባርቅ ዩኒቨርሲቲ ተማሪዎች ሆኑ መንገደኞች የታገቱበትን ታሪክ ነው የሚያነሳው። ኢሰመኮ ከተለቀቁት ከታጋች ቤተሰቦችና ከአካባቢው አስተዳደር ሰማሁት ያለውን ታሪክም አቅርበዋል። በእለቱ እገታ ከተፈጸመባቸው መካከል አንድ የደባርቅ ዩኒቨርሲቲ ተማሪም ስለ ሁኔታው ስታስረዳ፣ ታጣቂዎቹ ራሷ የተሳፈረችበትን አውቶቢስ በማስቆም ካስወረዷቸው በኋላ ብዛታቸው በግምት 15 የሚሆን የቀድሞ የአገር መከላከያ ሰራዊት ዩኒፎርምን የለበሱ አብዛኞቹ መሳሪያ ያነገቡ እንደሆኑም ታስረዳለች። ከተሽከርካሪ ከወረድም በኋላ ትላለች፣ እቺ ባለ ታሪክ በፍጥነት እየሮጡ ወደ ጫካ እንዲገቡ መታዘዛቸውንና በዚህ ወቅት የተወሰኑ ተሳፋሪዎች በተለያየ አቅጣጫ እንደሮጡ ተሽከርካሪዎቹ ከቆሙበት በግምት ከሄደ ቃ በኋላም ዋናው መንገድ አቅጣጫ የተኩስ ልውውጥ መሰማቱንና ታጣቂዎቹ መከላከያ የመጣ ነው በማል ሲታኮሱ የነበረ መሆኑንና የታገቱ ተማሪዎችን እያስሮጡ ወደ ጫካ ይዟቸው መሄዳቸውን ታስረዳለች። ታጣቂዎቹ ታጋቾቹን ለሰዓታት በጫካ ውስጥ እንዲጓዙ ካደረጉም በኋላ ስልክና መታወቂያቸውን መሰብሰባቸውን ትገልጻለች። በዚህ አይነት ሁኔታ እሷም ቤተሰብም የተጨነቀበትን ብር በመክ ከገበያተኛ ጋር ተቀላቅላ ወደ አዲስ አበባ እንድትመጣ መደረጓን ትገልጻል። ሌላኛው ባለታሪክም በተመሳሳይ የነበረበትን ሁኔታ ሲያስረዳ በዕለቱ እርሱ የተሳፈረበት ተሽከርካሪ ወደ ገብረ ጉራቻ ከተማ ሲቃረብ በመንገዱ ላይ ከፊት ለፊት ተማሪዎችና ሌሎች መንገደኞችን ያሳፈረ አውቶቢስ ቆሞ በርካታ የኦሮሞ ነጻነት ሰራዊት በማለት የሚጠራ ቡድን አባላት ታጣቂዎች መንገደኞችን በማስወረድ ወደ ጫካ ሲያስገቧቸው እንደነበር እርሱ የተሳፈረበትን አውቶቡስ በማስቆም እንዲወርዱ ካደረጉ በኋላ ሜዳና የተወሰኑ ዛፎች ወዳሉበት አካባቢ እንዲገቡ እየመሩና ትዕዛዝ ለመፈጥ ፈቃደኛ ያልሆኑ ታጋቾችን በዱላ በመምታት እንዲጓዙ ሲያደርጉ እንደነበረም ገልጿል። በመቀጠልም የሚሊሻ ዩኒፎርምና ሲቪል የለበሱ የመንግሥት የጸጥታ ኃይሎች በቦታው በመድረስ ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ታጣቂዎች ላይ ተኩሱ መክፈታቸውን በሁለቱ መካከል በነበረው ተኩሱ ልውውጥ ወቅት እርሱን ጨምሮ በርካታ ታጋቾች በማምለጥ ወደ አስፋልት መውጣታቸውና ብዛታቸው በግምት ሰላሳ የሚሆኑም ወደ አዲስ አበባ በሚጓዝ መኪና ላይ መሳፈራቸውን አስረድቷል። እነዚህ ታሪኮች አሁን በአገሪቱ ያሉ የህግና ስርዓት መላላቶችን በተለይም ደግሞ አንድ ሰው ካለበት ቂ ለትምህርትም ይሁን ለስራ ብሎም ዘመድ ለመጠየቅ ወደ ሌላኛው ቄ ለመሄድ የሚያደርገውን ሂደት የዳገት ያህል እያከበዱበት እንደሆነ የሚያሳይ ነው። በዚህ አይነት ሁኔታ የብርቱካን ታሪክን ላለመደገሙ ምን ዋስትና አለ? እውን አሁን እየሆኑ ያሉ ነገሮችስ ከእገታ ባለፈ ምን አይነት ፖለቲካዊ ምስቅልቅሎሽን ይዘው የሚመጡ ነው? እውን ሰሞነኛው የእገታ ዜናና መሰል ጉዳዮቹ ምንጩን ለማድረግ ወይስ ሌላ የፖለቲካ አጀንዳ